ራማትላ በደካቱ ድና የተከበራችሁምስምናን ቤተሰቦች ሳላም ናችሁ ከኔ ጋር አለው አልሐምዱሊላ። ጅዳ አዲስ ፓስፖርት ይመጣላችሁ ስም ዝርዝር ይሄን ይመስላል። ስም ዝርዝራችሁንና ተራ ቁጥራችሁን እንደዚህ በማድረግ ምሳሌ፣ አሁን ሶስት ሰላሳ ዘጠና አራት የሚለው እንደዚህ እየቆረጣችሁ ይዛችሁ መሄድ ግድ ይላችኋል። ቪዲዮውን እንግዲህ እያረጋጋችሁ ስማችሁን ፈልጉ። ማሻ አላሁ ላይ ደሞ ትንሽ በርከት ያለ መጥቷል። መብሩክ እንኳን ደስ ያላችሁ። ሌሎቻችሁም እንሻአላ በትግስት ጠብቁ፣ ይመጣላችኋል። ይህን ይመስላል። እንግዲህ ደግሞ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ስማችሁን ፈልጉ። ሌላም ሲመጣ እንደዚሁ አዲስ በአዲስ የምለቅላችሁ ይሆናል። ስለሚሰጡኝ ሐሳብ አስተያየት እጅግ በጣም አመሰግናለሁ። ቻው።